አንድ አዲስ ነገር ተፈጥሯል። በተለይ አብርሃም በትላንትናው እለት እንግዲህ ከሩታ ጋር የነበረውን ክርክር አይታችኋል። አብዛኞቻችሁ ልጅን አላሳየም ብላ ወስናለች ማለት ነው ሩታ። እንግዲህ አቤልም በጣም ብዙ ነገሮችን እንዳሰበና ና ትልቅ ሴራም ይዞ እንደመጣና ና እስከ መጨረሻው ድረስ እንግዲህ እነሱን የሚያለያይ ነገር አዲስ ነገር ይዞ እንደመጣም ሰምቻለሁ። ሄርሜላም እንግዲህ ያሰበችው ትልቅ ሴራ አለ። ስለሱ ጉዳይ በደንብ አርጌ ነግራችኋለሁ የ የተፈጠሩት አዳዲስ ነገሮች አሉ። በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ፣ አስተያየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ ነገሮች ተፈጥሯል። በተለይ የምታስታውሱ ከሆነ አቤል ራሴን አጠፋለሁ፣ ከአሁን በኋላ መኖር አልፈልግም፣ ከሄርሜላ ጋር ያለኝ ግንኙነትም ላቆም እፈልጋለሁ ግን በጣም ብዙ ነገሮችን ሁኛለሁ ብሎ እንደ ጸጸትን መልክ እንግዲህ ራሱን ለማጥፋት ወደ ጫካ ወርዶ ራሱን ለማጥፋት ሲሞክር እንግዲህ ጓደኞቹ ተሰብስበው አስቁሞት ነበሩ። እንግዲህ ነገሮች በዚህ ከሮ መምጣቱ ደግሞ ሁላችንም እንግዲህ ግራ አጋብቶናል። በተለይ እንግዲህ የሩታ ነገር ነው ሁላችንም ግራ የገባን ምክንያቱ ደግሞ እንግዲህ በትላንትናው እለት ልጇን በጭራሽ እንግዲህ አብርሃም እንዳያይ ከልክላ ነበረ። ያ ነገር ደግሞ ለምንድን ነው የተፈጠረ ብላችሁ ከጠየቃችሁ እሷም የራሷን መልስ እንግዲህ ስትሰጥ ነበረ። ምክንያቱም እንግዲህ የወርቁ ጉዳይ ነው። የወርቁ ጉዳይ እንግዲህ በደንብ ተነስቷል። በጣም እንግዲህ ያልሆነ ነገሮችም ተነስቶ ነበሩ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ሄርሜላም አቅዳ ሆን ብላ አስባ ወርቁንም ጭምር ገዝታ ለአብርሃም እንደሰጠች መረጃም መረጃ ወጥቶ ነበር። በተለይ እንግዲህ የገዛችበትም ደረሰኝ ሚዲያ ላይ ሲዘዋወር ነበረ። ሄርሜላ እንደሆነ ስሟም እዛ ላይ የተጠቀሰው፣ ወርቁም የተገዛበት ቀን እያንዳንዱ ነገር እንግዲህ ተጠቅሶ በጣም ሲወራበት የነበረ ጉዳይ ነው። እሱ ብቻ አይደለም እንግዲህ ወርቁ ላይም አሰርታለች የሚባል ነገርም በስፋት ሲወራ ነበረ። እውነቱን ለመናገር እንግዲህ ሁላችሁም እንደምታውቁት ሄርሜላ ታረገዋለች ወይ ሳታረገውም ብላችሁ ከጠየቃችሁኝ በትክክል ታረገዋለች ምክንያቱም ከዚህ በፊት እንግዲህ የአብርሃም ላይ አድርጋለች ተብሎ እንግዲህ አብርሃምም እስከ ማመን ደረጃ ድረስ ደርሶ ነበረ። እንግዲህ ሄርሜላም የራሷን ውሳኔ ወስና እስከ ዛሬ ድረስ እንግዲህ በምትፈልገው በዚህ መንገድ እየተጓዘች ትገኛለች። ይሄ ነገር ትክክል ነው ወይስ አይደለም ሁላችሁም ትጠይቃላችሁ። ትክክልም አይደለም በጭራሽ። እንግዲህ በትዳር መሀል ገብቶ እንደዚህ አይነት ነገሮችን ማድረግ ወይም ደግሞ ስጦታ ለባል መስጠት ማለት ምን የሚሉት ነገር ነው ብሎ እንግዲህ ሀሳቡን አስተያየቱን ብዙ ሰው እየሰጠ ይገኛል። ለማስታወስ ያክል እንግዲህ አቤል ያደረጋቸውን ነገሮች በተለይ እንግዲህ ከዚህ በፊት በጣም ብዙ ጊዜ ማለት ይቻላል ከአብርሃም ጋር እንደሚጣላ እና በጣም ብዙ ነገሮች፣ ችግሮች እንደነበሩት ከአቤል ጋር እንግዲህ አብርሃም በጣም ብዙ ንግግሮችን እንደነበራቸውም ለማወቅ ችለናል። በተለይ እንግዲህ ከሁለት አመት በፊት የተጫኑት ቪዲዮዎች እንደ አዲስ ተነስቷል። ምክንያቱም ደግሞ እንግዲህ አቤል የሚበቀለውን አብርሃምን ነው በእርግጠኝነት ያንን ነገር ደግሞ ያ ያደርጓል ብሎ እንግዲህ አብሳቡን አስተያየቱን ብዙ ሰው ሲሰጥ ነበረ። ምክንያቱም ከዚህ በፊት በጣም በብዙ መንገድ ሲጣሉ ነበረ። አሁን ላይ እንግዲህ አቤል ምንም አይነት ቪዲዮ አይጭንም ወይም ደግሞ ቪዲዮ አይለቅም፣ ግን በደንብ ገንዘብ ያገኛል። በየጊዜው ገንዘብ እየሰበሰበ ለሚፈልገው ለዚህ ተግባሩ እንግዲህ ቀጥሎበታል ማለት ነው። ለማሳያ ያክል እንግዲህ በጣም ብዙዎቻችሁ ሁላችሁንም የምታውቁት የሄርሜላን ጉዳይ በተለይ አቤል እና ብሩክ ይዞ እንደነበሩ ሁላችሁም የምናውቀው ጉዳይ ነው። ነገሮች እንዲቀጣጠሉ ግን ያደረገው ከፍተኛ ጥረትም ሲያደርግ የነበረው አቤል እንደሆነና እንዲለያዩም ከፍተኛ ጥረት አድርጓል። እሱ ብቻ አይደለም፣ በተግባርም ሲያሳያቸው ነበረ። እንግዲህ ያ ሁሉ ነገሮችን እያቀነባበረ በተለይ ባለፈው ቪዲዮ ደግሞ እጅግ በጣም የገረመኝ ነገር ያው የሄርሜላ እና የአብራም ፎቶዎችን እንደ አዲስ እያወጣ የራሱ እንደዚሁ ኢንስታግራም ላይም የተለያዩ ቦታ ላይ ሶሻል ሚዲያ ላይ በብዛት ሲለቅ ነበረ በጣም ብዙ ማለት ይቻላል እንግዲህ የአብራምና የሄርሜላም ፎቶዎችን በደንብ ፎቶ እያነሳ ከጀርባ ሆኖ ለተመልካችም ሼር እያረገ ነበረ። ምክንያቱ ደግሞ እንግዲህ ሄርሜላ ያው በደንብ እንድትቀጥልበት ይፈልጋል። አብርሃምና ሩታ እንዲጣሉ ይፈልጋል። መጣላት ብቻ ሳይሆን እስከ መጨረሻው ድረስ እንግዲህ እንዲለያዩ ይፈልጋል። ያ ደግሞ ጥቅሙ ምንድን ነው ብላችሁ ከጠየቃችሁ፣ በጣም ዳጎስ ያለ ገንዘብ እንደሚያገኝ በተለይ ከውጭም ከሄርሜላም በብዛት እንደሚከፈለው በተደጋጋሚ ስናየው ነበረ። እንግዲህ አቤል በዚህ ደረጃ ቀጥሏል ማለት ነው። በሌላ በኩል እንግዲህ የሩታ ጉዳይ ነው። ሩታ ልጇን መከልከሏ ተገቢ ነው ወይስ አይደለም ብላችሁ ለጠየቃችሁ ነገር፣ ዛሬ ላይ ብቻ ሳይሆን ከዚህ በፊት ነው መከልከል የነበረባት ብዬ ነው የማስበው። ምክንያቱም አብርሃም የሚያደርጋቸው ነገሮች እጅግ በጣም ጋጦጥ ስለሆነ ወይ አንደኛው እንግዲህ ፍቺውን ከፈጸመ በኋላ ከተስተካከለ በኋላ ልጁን በፈለገ ሰዓት እንግዲህ ማየት ይችላል። ምክንያቱም የወለደ ልጅ ስም ስለሆነ ያው በጭራሽ እንግዲህ ሊከልከል አይችልም። በአሁን ሰዓት ግን ያው ትዳሩ ላይ እየሄደ እንደሆነ ነው የሚሰማን። ምክንያቱም በፍቺ ያላለቀ ነገር ወይም ፍቺው እስካልጸደቀ ድረስ እስከ መጨረሻው ድረስ እንግዲህ በዚህ ደረጃ የሚሄድ ከሆነ ብልግና ነው የሚሆነው። ስለሆነ አሁን ላይ የሚያደርጋቸው ነገሮች ለቤተሰቧም፣ ለሷም፣ ለሌሎችም በተለይ ለዘመድ አዝማድም በሙሉ ክብር ስለማይገባ ወይም ደግሞ ክብራ ቁጥራቸውን ስለሚነካ እንግዲህ እጅግ በጣም ከባድ ስለሆነ መከልከሉ ወይም ደግሞ መከልከሏ ትክክል ነው፣ ተገቢ ነው ብዬ ነው የማስበው። እንግዲህ ሩታ ያደረገችው ነገር ይሄ ነገር ነው እንጂ እጅግ በጣም ብዙ ነገር ማድረግ ትችል ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ እንግዲህ የፍቺውን ጥያቄም እንደ አዲስ አንስታለች። የፍቺውን ጥያቄ እንግዲህ እንደምትቀጥልበትና አብርሃም ስለፈረመ ሁሉም ነገር ስላለቀ በጠበቃዋ ጅም ስላለ ወረቀቱ እንግዲህ ካሁን በኋላ ፍቺውን እንደምታበረ ተበረታታ በተለይ እንግዲህ ነገሮችን እንደተጋጋሉ እና ካሁን በኋላ ምንም ተስፋ እንደሌላት አብርሃም ላይ ተስፋም እንደቆረጠች እንግዲህ በደንብ አሳይታለች ማለት ነው። እንግዲህ አብርሃም መኪና ገዝቶ መስጠቱ ወይም ደግሞ ወርቅ ገዝቶ መስጠቱ ጥሩ ሆኖ እያለ አንዳንዴ ማስተዋል ያለበት ነገር ማስቀደም ያለበት ነገሮችን ሳያስቀድም ቀርቷል። አብርሃም ሁላችንም የምናውቀው ነገር ከሄርሜላ ጋራ ያለውን ግንኙነት ማቆም መቻል ነው። ያንን ነገር ደግሞ ማቆም ካልቻለ መኪናማ አይደለም ፕሌን ገዝቶ ራሱ ቢሰጣት እንግዲህ ምንም አይነት ልቧን ሊያሸንፍ አይችልም። ይሄ እንግዲህ ማንነት ነው፣ ምክንያቱም ክብሯም ጭምር ነው። በጣም ብዙ ጊዜ ተሰድባለች። በጣም ብዙ ቤተሰብም ዘመድም እንግዲህ በሷ በጣም አዝኗል፣ ምክንያቱም ደግሞ ከአብራም ጋር ያላትን ግንኙነት ማቋረጥ ስላልቻለች እንግዲህ ብዙ ሰውም ሲቃወማት ነበረ። አሁንም ቢሆን እንግዲህ ካላቋረጠች ወይም ካላቆመች እንግዲህ ነገሮች በዚህ ደረጃ ይቀጥላሉ በተለይ ተመልካች የሚሰጠው ማስተያየት ከባድ ስለሆነ በዚህ ነገሮች እንግዲህ ማስተካከልም ስላለባት ግዴታ ከአብርሃም መራቅ አለባት ብዬ ነው የማስበው። መራቅ ብቻ ሳይሆን ወይ በፍቺ ወይ በትዳር መመለስ አለባቸው፣ ወይ በትዳራቸው መቀጠል አለባቸው፣ ወይ ፍቻቸው ጸንቶ መለያየት አለባቸው ብዬ ነው የማስበው እንጂ እንደዚህ ወደዛ ወደዚህ እያለ አብርሃም እስከ መቼ ድረስ በዚህ ሁኔታ ይቀጥላል የሚለው ነገር አሳሳቢ ሆኗል ማለት ነው። እንግዲህ በብዙዎቻችሁ ጥያቄ መሰረት፣ በተለይ ሄርሜላ ያቀደችው ነገሮች እየተሳካ እንደሆነ ሁላችን የምናውቀው ጉዳይ ነው። የወርቁን ጥያቄ አብዛኞቻችሁ ታነሳላችሁ። ምክንያቱም ደግሞ ወርቁ ላይ ተሰርቶ ሊሆን ይችላል። ሄርሜላ የምታደርገው ነገር እጅግ በጣም ከባድ ነው። ከዚህ በፊት በጣም ብዙ ነገሮችን ስታደርግ ነበረ። አሁንም ከማድረግ ወደ ኋላ ስለማትል የወርቁ ጉዳይ በእርግጠኝነት እንግዲህ አሰርታበት ነው ይዛ የመጣችው ብሎ እንግዲህ በጣም ብዙ ሰውም ሲያነሳ ነበረ። አሰርታ ይዛ መታ እንግዲህ ለአብርሃም እንደሰጠችውና አብርሃም ደግሞ ለሄርሜላ ለሩታ መስጠት እንደፈለገ በዛን እለት እንግዲህ አይተናል። መስጠት ብቻ ሳይሆን ሰጥቷት አንድ ቀን አድሮ ወዲያውኑ እንደመለሰችም አይተናል። እንግዲህ ሩታ ያደረገችው ነገር ትክክል ነው ወይ ብላችሁ ከጠይቃችሁ በትክክል ትክክል ነው። ምክንያቱም ከምታምነው ሰው አይደለም የተቀበለችው ይሄንን እቃ። የመኪናው ጉዳይ ኢቭን ያጠራጥራል። የመኪናው ጉዳይ አንዳንድ ሰዎች እንዳውም ሄርሜላ ሊብሬውን ይዛለች በሊብሬው እንግዲህ የተጻፈው ወይም ደግሞ ሊብሬው ያለው በሄርሜላ ስም ነው እንጂ በጭራሽ በሩታ ስም ወይም በአብራም ስም አይደለም። ስለዚህ ሄርሜላ ሆን ብላ እንግዲህ ፋውል ልታሰራቸው ነው ብሎ ሐሳቡን አስተያየቱን ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ እርግጠኛ መሆን አልችልም። ምክንያቱም ያው ከዚህ በፊት እንዳያችሁት ከሆነ አብራም በደንብ እርግጠኛ ሆኖ ሲነግራት ነበረ። ጓደኞቹም ሁሉም ማለት ይቻላል እንግዲህ የመኪናውን ጉዳይ በደንብ ሲነግሯት ነበረ፣ በተለይ ለሩታ በደንብ ሲነግሯት ሩታም አምና ተቀብላለች። ስለሆነ በዚህ ደረጃ እንግዲህ እኛም ሂደን የሆነ ነገር ማለት ስለማንችል ይሄንን ነገር ዝም ብለን አልፈነዋል ማለት ነው። እንግዲህ ነገሮች ተጋግሏል። ሄርሜላም ያሰበችውን ያቀደችውን ታሳካለች ወይ ሳይታሳካም በደንብ የምናየው ይሆናል። አቤልም እንግዲህ ራሱን ያጠፋል ወይ ሳይጠፋም ሁላችሁም የምትጠብቁት ነገር በእርግጠኝነት ራሱን አያጠፋም። ምክንያቱም የሚያረገው ነገር እያንዳንዱ ነገር ኦዲንስን ለመሳብ ወይም ደግሞ ኦዲንስ እንግዲህ አዝኖለት ተመልካች አዝኖለት ለሱ እንዲያግዝለት ብቻ ነው እንጂ በፍጹም ራሱ ላይ አንድ ነገር አያደርግም። በዚህ ደግሞ እርግጠኞች ነን። እንግዲህ ነገሮች በዚህ ተጋግሎ ቀጥሏል። አዳዲስ ነገሮች ሲኖሩ ደግሞ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አርጉ። ሀሳብ አስተያየታችሁን ኮመንት ስር አስቀምጦልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።